ግን እንደዚህ እንድትጎዳቁ አልፈልግም። አዲስ መረጃ አብርሃም እና ሩታ እንግዲህ ቤታቸው ናቸው ያሉት፣ ሰላም ናቸው፣ ምንም የለም። ነገር ግን ፓርቲቱ ይቀጥላል። ፓርቲ ስሪ ደግሞ የሚስቁበት ወይም ደግሞ የሚደሰቱበት ቪዲዮ ነው የሚለቁልን። ግን ሌላኛው ፓርቲቱ ቪዲዮ አለ፣ ሌላ ደግሞ አብርሃም የታመመበትን ማስታወቂያ ነው አላችሁ እናንተ እናንተ በህመም ማስታወቂያ ይሰራል እንዴ? እና ታዲያ ከዚህ በፊት ሩታ ራሷ ሆስፒታል ገብታ የተኛችበት ዩቱበር ጠቅላላ ሆስፒታል ገብታ የተኛበትን ማስታወቂያ ነው እንዴ? በቁመሽ ሞተሽ ተቀብረሻል፣ በሉኝ ባጭሩ። እኔ እውነቴ ነው የምላችሁ። ማስታወቂያ ነው ሳይሆን ተቀብረሻል። እናንተ እናንተ አይከፈልበትም፣ ላይክ አድርጉኝ። ሌላኛው ደግሞ ስምንት ሺ ልገባ ነው ስወዳችሁ፣ ስወዳችሁ ስምንት ሺ አስገቡኝ ዛሬ ማለት ነው እና ሰብስክራይብ አድርጋችሁ ስምንት ሺ አስገቡኝ የምር ስወዳችሁ አስገቡኝ ማለት ነው። እና አብርሃም እና ሩታ እንግዲህ አሁን ያሉት ቤታቸው ነው። ነገር ግን ፓርቲቱ የሚለቀቅልን የሆስፒታል አነቃቁ ላይ ነው የሚለቀቅልን ማለት ነው። ሌላ ትናንትና በተሰራው ቪዲዮ አዳሜ እኮ ተቀጣቀጠ፣ አዳሜ ተቀጣቀጠ። ተጫረሳችሁ እኮ እናንተ እናንተ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው ኮሜንት በዱላ እና በድንጋይ ቢሆን ኖሮ እያንዳንዶች ተጨርሰች ነበረ። ትላንትና እያንዳንዶቹ እንደውም ከራሳችሁ አልፋችሁ ማለት ነው እኔን ራሱ ተደርሶኝ ነበረ። እንደ ትላንትና አልተኮመተ እንደ ማታ ኮሜንት ተአምር ነው ያየሁኝ እኔ እንደ ወይኔ በላቸው ለምን ዱላ ይዛችሁ አትመጡ ነበረ? የምሬ ነው። ዱላ ይዛችሁ ለምን አመጡ? እና ለማንኛውም እነሱ ያው ለአሁኑ ሰላም ናቸው፣ እቤት ናቸው ያሉት። የአውሮታ እንግዲህ እንደዚ ነገር ይፈጠራል ብዬም አልነበረም እያለችም ነበረ። ሌላ ግን ማለት ነው ውድ ቤተሰቦች ይቅርታ አድርጉልኝና አንድን ሰው ድራማ ወይም ደግሞ እንደዚይን በህመም እንዴት ሰው ማስታወቂያ ይሰራል ብላችሁ ታስባላችሁ? እኔ ደንግጫለሁ። የደነገጥኩኝ ደግሞ አንድ ሰው እንዴት አድርጎ ነው ማስታወቂያ የሚሰራው? እንዴት ተብሎ ማስታወቂያ ይሰራል? ለምሳሌ በህመም ሌላኛው ደግሞ አንደኛ ልጁ ያስወቅሰዋል። ያኛው ልጅ ገፍትሮ የገፈተረውን ልጅ ያስወቅሰዋል። ሁለተኛው ደግሞ ሩታን ያሰድባል። ምክንያቱም የአንቺ ስራ ነው፣ አሁን ራሱ እየተሰደበች ነው። ስለዚህ የአንቺ ስራ ነው፣ አንቺ ነሽ እንዲያደረግሽ፣ ተጠያቂ አንቺ ነሽ፣ ገዳዩ አንቺ ነሽ፣ አንቺ ነሽ ያሳመምሽው፣ እየተባለች ነው ያለችው ማለት ነው። ያኛው ልጅ ተወቃሽ ነው የሚሆነው። እሱ ግን ቆሞ ምንም መስሎ አልታየውም፣ እያየ ነበረ። እሺ፣ እንዴት ይሄን አንድ ሰው የሚያስወቅስን ማስታወቂያ እንዴት ይሰራል ብላችሁ ታስባላችሁ እናንተ? ስታስቡት የምሬን እምላችሁ እንዴ! እንዴት ያንን ሰው ለምሳሌ ሩታን የሚያሰድብ የአንቺ ስራ ነው አንቺ ነሽ እንዲያደረግሽ አንቺ ነሽ እንዲያልሽው የሚያስ ብለው ሌላኛው ልጁስ ያንን የገፈተረው ልጅ የሚያስወቅስ ስር ማስታወቂያ እንዴት ተብሎ ነው የሚሰራው? ብላችሁ የምታስቡት ብቻ እኔ አላውቅም። ለማንኛውም እኔ ሰላም መሆናቸው ነው የምፈልገው። እነሱ አሁን ሰላም ናቸው። አሁን ያው ታረቁ ልበላቸው ወይስ አልታረቁም ገና ናቸው? ሊታረቁ ነው የምለው፣ ምክንያቱም በሚመጣው ፓርቶች ስላሉ አልታረቁም ልበል፣ አልታረቁም። አዎ እናንተ ሳቁ ፈታ ብለው አልታረቃችሁም። አዎ ይሄ ነው። እና አንዳንዴ እኮ የሆነ ነገር እንትን ሲባል ብቻ እኔ አላቅም። እኔ አላቅም፣ አታነካኩኝ። እኔ አላቅም፣ እኔ አላቅም። አብርሃም አፍያ ያደርገህ በቃ፣ ከዚህ ውጭ ምንም አይደለም። አፍያ ያደርገህ። ሌላ ደግሞ ሩታ ብትሆን ኖሮ ትሳደቡ ነበረ ብላችሁ የኮመታችሁ አላችሁ። ቀጥሎ ደግሞ በአብርሃም አባትና እናት በተዘቀዘቁት በተናገርኩት፣ ሌላኛው ደግሞ በሩታዬ የዝሙት ልጅ በተባለችበትም በተባለችበትም የሰደባችሁኝ ሰዎች አላችሁ። ባለጌነሻ አንቺ የውሸታም ደጋፊ ምናምን ብላችሁ የሰደባችሁኝ አላችሁ። በነገራችን ላይ ከግሬስ ፋሚሊ ውስጥ ያላችሁ ሰዎች ናችሁ። ሌላኛው አካል እንዲጠቀስ ወይም ደግሞ ሌላኛው አካል ነው እየኮመተ ያለው እንድትባሉ አታስደርጉ። የምሬ ነው ምላችሁ። በአብርሃም እናትና አባት በተዘቀዘቁበት በተናገርኩት የግሬስ ፋሚሊ ደጋፊ ናችሁ። ሁለተኛ በሩታ የዝሙት ልጅ ተብላለች ለምን ትባላለች ብዬ በተከራከርኩኝ አንቺ ባለጌ፣ አንቺም እሷን ውሸት አምናችሁ አንቺም የእናበጋዝ ቤተሰብ አይነት ውሸት አምነች ብላችሁ እየኮመታችሁ ያላችሁ ኮሜንታችሁ ረግጬ ሳየው ከድሮ የማደጋፊ እንደነበራችሁ እንዴት እንደነበራችሁ ምን አይነት ኮሜንት አሰጣጥ እንደምትሰጡ በደንብ ስለሚያስታውቅ አትሳሳቱ። ሌላኛው ደግሞ የሰውን እናትና አባት ዝሙተኛ አትበሉ ማለቴ አንድ የአብርሃም ቤተሰብ ደግሞ አትዘቅዝቁ፣ እናትና አባት ለእናትና ለአባት ክብር ይኖራችሁ። አንድን ሰው ደግሞ እናትና አባት አንቺን በእናትሽ በማህፀኗ ወልዳ ያሳድጋሽ አለች፣ አግብታ ወልዳ አሳድጋሻለች። ስለዚህ የሰውንና ዝሙተኛ አትበሉ። ማለቴ እኔ ባለጌ የሚያስብለኝ ከሆነ እኔ ውሸታ የሚያስብለኝ ከሆነ ልክ እንደ አበጋዝ ቤተሰብ ውሸታም ነሽ እንዲያስብለኝ የሚያስብለኝ ከሆነ ልክ እንደ ሩታ ቤተሰብም ደግሞ ውሸታም ነሽ የሚያስብለኝ ከሆነ አዎ ድብን ያልኩ ውሸታም ነኝ። አምነኝ። አዎ ባለጌ ነኝ። የሰውን እናት አትዘቅዝቁ። የሰውን እናት አትሳደቡ። የሰውን እናተና አባት ዝሙተኛ ትበሉ ማለት ባለጌ የሚያስብል ከሆነ አዎ ባለጌ ነኝ። ዛሬም ይሁን ነገም ባለጌ ነኝ። ገባችሁ አይደለ? ባለጌ ነኝ መቶ ፐርሰንት ማለት ነው። ገባችሁ? ይሄ ነው፣ ሌላ ነገር የለውም። እኔ ለእናቴና ለአባቴ ለቤተሰቦቼ ክብር ያለኝ ሴት ነኝ። ክብረ ቢስ አይደለሁም። ክብረ ቢስ የሆነች ሴት ናት ዝሙተኛ ብላ የምትናገረው። ቀጥሎ ደግሞ ሲዘቀዘቅ የሰውን አባት እናት ደስተኛ የምትሆነው ወይም ደግሞ ራሷ ባለጌ የሆነች ሴት ናት እንደዛ የምትለው። ነገር ግን እኔ ይሄ ባለጌ የሚያስብለኝ ከሆነ አው ባለጌ ነኝ። ምንም አታመጡም። በእናንተ ደግሞ ምንም የሚቀርብኝ ነገር የለም ማለት ነው። ገባቸው አይደለ? እኔ ለቤተሰቦቼ ሪስፔክት አለኝ። እናቴና አባቴ በደንብ የማከብር ሴት ነኝ። ስለዚህ የሌላኛውም እናትና አባት አክብራለሁ በደንብ አድርጌ። ክብር ከራስ ይጀምራል። እሺ፣ አዛኝ ስትሆኑ ለራሳችሁ ቤተሰብ አዛኝ ስትሆኑ፣ ለሌላኛው ሰው አዛኝ ትሆናላችሁ። አብርሃም ትናንትና ሆስፒታል ላይ ተኝቶ መጣ። እሺ፣ ሁሉም ሴቶች ወይም ደግሞ ወንድሞቹ ለቤተሰቦቻቸው ክብር ስላላቸው ለወንድሞቻቸው አዘኔታ ስላላቸው ስለሚያዝኑ ነው፣ ያ ሁሉ እየተጨነቀ የነበረው ወይም ደግሞ እየተናገረ የነበረው። ለሩታም ደግሞ የሆነ ነገር ስትነካ ለምን ይሄ ብለው ተንገብግበው የሚመጡትን ለቤተሰቦቻቸው ክብር ስላላቸው ነው። ለእህዶቻቸውና ለወንድሞቻቸው ክብር ስላላቸው ነው። ለሁለቱም ወግ ነው የሚከራከሩ ወይም ደግሞ የሚናገሩት። ለማንኛውም እኔ ምንም ልላችሁ አልችልም። በዚህ ውጪ እና ውድ ቤተሰብ ለማንኛውም ፓርቱቱ ይለቀቅልናል ዛሬ። ሌላኛው ደግሞ እነሱ ሰላም መሆናቸውን ያሳውቃሉ። ኢምኪብ ነጌ ወይም ደግሞ ከነጌ ወዳ ወይም ደግሞ ፓርቱቱም ላይ ይለቁት ይችላሉ ብቻ አላቅም እና እነሱ ሰላም ናቸው ላሁኑ ማለት ነው። ባትሰዳደቡ። በአይነኝኔ በነገራችን ላይ እርስ በራሳችሁ ባትሰዳደቡ፣ ባትጨፋጨፉ በሰው ሀገር እኮ ነን ያለ ነው ምን እንደሚያጋጥመን አናቅም እና በሰላም ወደ ሀገራችን ይመልሰን ብላችሁ ጸሎት ማድረግ ወይም ደግሞ ዱዓ ማድረግ ያለባለባችሁ ሰዓት ኮሜንት ስራ ጋር አትሰዳደቡ። እኛ ኮመትና ኮሜንት እኮ ብነግር ብንሞት ራሱ እኮ ያ ኮሜንት ይኖራል ና ጥሩ አይደለም ብዬ አስባለው እና አትሰዳደቡ ማለት ትላንትና ተጫርሳችኋል ና ማስታወቂያ እውነት ለመናገር ይሄንን አክል በህመም ሆስፒታል ላይ ገብተው አንድ ሰው ተኝቶ አፍንጫው ላይ ተደርጎበታል፣ አብርሃም ሌላኛው እጁ ላይ ነበረ። ብቻ ብዙ ቦታ አለ እና እንዴት ተብሎ ማስታወቂያ ይሰራል? በእንደዚያ አይነት ነገር እንዴትስ? ብላቸው እናንተ ማስታወቂያ ነው ብላቸው ትጠረጥራላቸው። እኔ የደነገጥኩኝ ደግሞ አንደኛ ዶክተሮቹ ሮጠው ሲወጡ፣ ሁለተኛ ደግሞ መጨረሻ ላይ ለማስመለስ አይነት ነገር ሲሆን እና ብዙ ሰው ደግሞ እንትን እያለ ነው ያለው። ለማንኛውም እኔ እንትን የምለው ነገር የለም ቤተሰብ ሌላ ነገር አለለም እና ግን አትሰዳደቡ። በቃ መጠቀም የሌለባችሁን ቃላት አትጠቀሙ። እውነቴ ነው የምላችሁ በሌላኛው ሰው የምንጠላው ነገር ሌላኛው ሰው ሲሰዳደብ፣ ሲጣላ ማንወደው ምን ያልወድም ሆኗት ለመናገር እና በሌላኛው ሰው የምጠላውን ነገር እናንተ ላይ ላገኘው አልፈልግም። በነገራችን ላይ እና ለዛ ነው ውላችኋለሁ ሌላኛው ሰው ደግሞ በቃ ሌላኛው ሰው አይደለም፣ ቤተሰብ። እውነት ለመናገር እነሱ በራሳቸው ጊዜ ይመጣሉ። ሩታም ደግሞ እየተሰደበች ነው ያለችው፣ አብርሃምም እንደዛው። እንዴ ሁለቱም ነው እየሰደባችው ያላችሁ እናንተ በደና ሚስት ኮ ናቸው። ተው በህግ አምላክ ይሁንባችሁ። እንዴ እንደዚህ አይባልም። የምሬን ነው ምላችሁና አንድን ሰው ከታመመ እኮ አሁን እንደዚህ አይነት ከተደረገ ህመም የሌለበት ነገር እያደረጋችሁ ከሆነ ኮ የምር ነገ ስትታመም የሆነ ነገር ሲኮን ኮ ሰው አያምንም። እና ፕራንክ ለመስራት ይሻላል ከዚህ ከዚህ ሁሉ ማለት ነው። ምክንያቱም እውነት ቢሆን ራሱ የሚያምነን ስለሌለ ቢቀር ባይ ነኝ እኔ እንደራሴ እንደዚህ አይነት ነገር ማለት ነው። ብቻ ግን ራሳቸው ይመጣሉ ቤተሰብ። ስለዚህ እነሱን ጠብቋቸው ለማለት እወዳለሁ። በእያላችሁበት ሰላም ሆኖልኝ